እናት ፓርቲ እና የአዲስ አበባ ከተማ አስተዳደር በግርግዳና በጣራ ግብር ጉዳይ ሲወዛገቡ ነው የቆዩት። ፓርቲው ለሁለት ዓመታት ፍርድ ቤት ክስ ከፍቶ መንግስትን ከሷል፣ ከተማ አስተዳደሩ ማለት ነው። በዚህም ፍርድ ቤቱ ባልተለመደ ሁኔታ ፓርቲው ትክክል ነው በሚል ለፓርቲው ነው የፍርድ የሰጠው። ይህንን ተከትሎ ከተማ አስተዳደር ፍትህ ቢሮ እና ከተማ አስተዳደሩ ከፍተኛ ጉዳይ ላይ የሚጠየቀውን ገንዘብ ጭምር ከመብቱ አንጻር ለመከራከር እምቢ ለማለት እንዲረዳው ይህን የሚከተለውን ወደ እናንተ አደርሳለሁ። አገር በሕግና በሕግ አግባብ ብቻ እንድትመራ እንታገላለን ይላል ፓርቲው። የጣራና ግድግዳ የንብረት ግብር ተብሎ የወጣውን መመሪያ አስመልክቶ ፍርድ ቤት ባሳለፈው ውሳኔ ላይ የእናት ፓርቲ መግለጫ። እናት ፓርቲ የአዲስ አበባ ከተማ ፋይናንስ ቢሮ ላይ ክስ የመሰረተው ሐምሌ 17 2018 ሲሆን በቀን 29 2ኛ ወር 2016 ችሎቱ ክሳችን እንድናሻሽል ብይን በመስጠቱ ክሳችን አሻሽለን አቅርበናል። ሂደቱን የሚያስረዳው ማለት ነው። ስለሆነም የክሱ ሂደት ምን እንደነበርና ምን እንደሚመስል በየደረጃው የነበሩ ክርክሮችን በተመለከተ በጥቅሉ በዚህ መግለጫ እናቀርባለን። የክሱ ምንነት የንብረት ግብር ማስተባበሪያ ጊዜያዊ ፕሮጀክት ጽሕፈት ቤት አጥንቶ ያቀረበውና በአዲስ አበባ ፋይናንስ ቢሮ አማካኝነት ሚያዝያ 3 2015 ዓ ም በተጻፈ ደብዳቤ ለሁሉም የከተማ አስተዳደር መዋቅሮች የተላለፈው የንብረት ግብር መመሪያ ህግን ባልተከተለ መንገድ እና የከተማ አስተዳደሩ ባልተሰጠው ስልጣን የወጣው መመሪያ በመሆኑ ፓርቲያችን የአዲስ አበባ ከተማ ህዝብ በመወከል መመሪያው እንዲሻር ለፍርድ ቤት ክሳችን አቅርበናል። የክሱ አመሰራረት እናት ፓርቲ ለኢትዮጵያ ህዝብ መብት መከበር በሰላማዊ የፖለቲካ ለመታገል በኢትዮጵያ የብሔራዊ ምርጫ ቦርድ የተመዘገበ አገራዊ ፓርቲ ሲሆን በማንኛውም የኢትዮጵያ ዜጋ ላይ በደል አጋጥሟል ብሎ ሲያስብ ፖለቲካን በፖለቲካ ሂደት ፍትህን ማግኘት የሚገባውን ጉዳይ ደግሞ ወደ ፍርድ ቤት አቅርቦ የመከራከር ህገመንግስታዊ መንግስታዊ መብት እንዳለን በህገ መንግስቱ አንቀጽ ሰላሳ ሰባት ነው ሳንቀጽ ሁለት በግልጽ ተደንግጓል። ስለሆነም ይህ ህገወጥ የጣራ ግድግዳ የንብረት ግብር በአዲስ አበባ ህዝብ ላይ በዘፈቀደ የተጫነ በመሆኑ እናት ፓርቲም ለህዝብና በህዝብ የተቋቋመ ፓርቲ እንደመሆኑ በህዝብ ላይ የፍትህ በደል ሲደርስ ህግ እንዲከበር፣ ዜጎች መብታቸውን እንዳይጣስ ተገቢው ሰላማዊ ትግል የማድረግ ግዴታ ያለበት በመሆኑ የአዲስ አበባ ህዝብ በመወከል የወጣውን የንብረት ግብር መመሪያ የህግ መሰረት የሌለውና በህግ ስልጣን ሳይሰጠው ያወጣው መመሪያ በፍርድ ቤት እንዲሰረዝ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት የቀረበ ክስ ነው። ተጠሪ የአዲስ አበባ ከተማ አስተዳደር እናት ፓርቲ ለመሰረተው ክስ ሶስት የመጀመሪያ ደረጃ መቃወሚያዎችን ያቀረበ ሲሆን እነሱም አንደኛ፣ ፓርቲው የከሰበት የክስ ምክንያት የለውም፤ ሁለተኛ፣ የቀረበው ክስ ፓርቲው መብትና ጥቅማቸውን አረጋግጠው ያቀረቡት ክስ አይደለም፤ ሶስተኛ፣ ክሱ በይርጋ የታገደ ነው በማለት ወደ ፍሬ ነገር ክርክር ሳይገባ ውድቅ ተደርጎ መዝገቡን ሊዘጋ ይገባል በማለት ተከራክሯል። ፍርድ ቤቱ ተጠሪ ላቀረበው የመጀመሪያ ደረጃ መቃወሚያ የሚከተለውን ብይን ሰጥቷል። የመጀመሪያው መቃወሚያ በተመለከተ የክስ ምክንያት የለውም የሚለው አስተዳደሩ ሚያዝያ 3 2015 ያወጣው የንብረት ግብር የሕግ መሰረት የሌለው እና መመሪያ እንዲያወጣ በሕግ ስልጣን ሳይሰጠው ያወጣው መመሪያ በፍርድ ቤት ሊሰረዝ ይገባል የሚል ሲሆን ይህንን ደግሞ በአዋጁ መሰረት የክስ ምክንያት ያለው ስለሆነ በዚህ ጉዳይ ቀርበው የመቃወሚያ ፍርድ ቤቱ እንዳልተቀበለው ብይን ሰጥቷል። ሁለተኛ ደረጃ የቀረበው መቃወሚያ ፓርቲ ያቀረበው ክስ መብትና ጥቅማቸውን አረጋግጠው ክስ ያቀረቡት ክስ አይደለም የሚል ሲሆን ፍርድ ቤቱም ፓርቲው ህዝብን መሰረት ያድርጎ የተቋቋመ ፓርቲ በመሆኑ የህዝብ መብት ጥቅም ለማስከበር እና ህግ ለማስከበር ክስ ለመመስረት መብትና ጥቅም ስላለው በዚህ ዙሪያ የቀረበው መቃወሚያ ፍርድ ቤቱ አልተቀበለውም። በሶስተኛ ደረጃ የአስተዳደሩ ያቀረበው መቃወሚያ ፓርቲው ያቀረበው ክስ በይርጋ ሊታገድ ይገባል የሚል ሲሆን ፍርድ ቤቱም የአስተዳደር መመሪያ እንዲሰረዝ የሚቀርብ አቤቷ በማንኛውም ጊዜ መቅረብ እንደሚችል በዚህ ጉዳይ ላይ ይርጋ ተፈጻሚነት የለውም በማለት የአዲስ አበባ ፋይናንስ ቢሮ ያቀረበውን ሶስቱን መቃወሚዎች ፍርድ ቤቱ ውድቅ በማድረግ ወደ ፍሬ ጉዳይ ክርክር ተሸጋግሯል። የክስ መስማትና የፍሬ ነገር ክርክር ዋናው ክስ ሰኔ አምስት ቀን 2016 በፍሬ ነገር ላይ ቅደም ተከተል ብሎ የቀረበው ጽሁፍ መከራከሪያ ነጥባችን በማጠናከር የቃል ክርክር አድርገናል። ተጠሪ የአዲስ አበባ አስተዳደር ፋይናንስ ቢሮም በሁለት አቃቢያን ሕግ ተወክሎ ቀደም ሲል በጽሁፍ ያቀረበውን የመከራከሪያ መልስ በቃልም እየተጋገዙ ተከራክረዋል። ሶስቱ ዳኞችም በርካታ ጥያቄዎችን በመጠየቅ የራሳቸውን ግንዛቤ ወስደዋል። ፍርድ ቤቱ ፍርድና ውሳኔን በተመለከተ ችሎቱ ጉዳዩን መርብሮ ልባት ለመስጠት ጭብጦች ይዟል። በዚህ መሰረት በተጠሪው የአዲስ አበባ ፋይናንስ ቢሮ ሚያዝያ 3 2015 በተጻፈ ደብዳቤ ወደ ተግባር እንዲገባ የተደረገው የንብረት ክፍል ማስተባበሪያ ጊዜያዊ ፕሮጀክት ጽህፈት ቤት የተዘጋጀው የንብረት ግብር ማሻሻያ ጥናት ሰነድ መመሪያ መሆኑን መመሪያውም በፌዴራል ስነ ስርዓት አዋጅ ቁጥር 1882 ንዑስ አንቀጽ 15 ውስጥ የተደነገገውን የመመሪያ አወጣጥ መርሆችን በመከተል የወጣ አለመሆኑን መመሪያው የወጣውም የንብረት ግብር አዋጅ ባልወጣበት ተጠሪ መስሪያ ቤት ስልጣን ሳይኖረው የወጣ መሆኑና ይህ የንብረት ግብር ለማሻሻል በሚል በተደረገው ጥናት በእነዚህ ሶስት ምክንያቶች ተከልሶ ህጋዊነቱን የሚያጣ መሆኑን ችሎቱ ደምድሟል። እንግዲህ ይህንን በተመለከተ እና ዳነቻ ከአዲስ አበባ ህዝብ ላይ የሰበሰቡት ግብር ያው ህግ የማያውቀው እንደሆነ ይሄ ክስ ያሳያል። በመጨረሻ ሚያዝያ ሶስት ቀን 2017 ም በደብዳቤ 2017 ነው የሚለው እንግዲህ 2016 ለማለት ይሆናል በተጻፈ ቁጥር 264249 በፋይናንስ ቢሮ በኩል ወደ ተግባር እንዲለወጥ የተጻፈው የግብር ማሻሻያ ጥናት ሰነድ በፍርድ ቤቱ መመሪያ መሆኑ ስለተረጋገጠ በፌደራል አስተዳደር ስነ ስርዓት አዋጅ ቁጥር 1882 2013 አንቀጽ 56 ንዑስ አንቀጽ 2 መሰረት ተፈጻሚነት ሊኖረው አይገባም ተብሎ መመሪያው እንዲሻር ፍርድ ቤቱ ጥር 9 ቀን 2017 በአስቻለው ችሎት ሙሉ ድምፅ ሰጥቷል። ውሳኔ በተሰጠው የሰዓት አለኝነት ተጠሪ የከተማ አስተዳደር ፋይናንስ ቢሮ ውሳኔው ላይ ለጠቅላይ ፍርድ ቤት ይግባኝ እስከሚል አፈጻጸሙ በጉዳዩ ላይ ለሚዲያ መግለጫ እንዳይሰጥ ለፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት የእግድ ትእዛዝ እንዲሰጥለት በቃለመሀል አስደግፎ አቤቱታ ያቀረበ በመሆኑ ክብርት ፕሬዝዳንትም ለ15 ቀን አፈጻጸሙ እንዲሁም ለሚዲያ መግለጫ እንዳይሰጥ የእግድ ትእዛዝ ሰጥተዋል። ይሁንና እስከዛሬ ጥር 26 ቀን ድረስ በቢሮው ያቀረበው ይግባኝ ባለመኖሩ የእግድና የትእዛዝ ጊዜ ገደብ የሚያበቃ በመሆኑ ፓርቲያችን የፍርድ አፈፃፀም ስልጣን ላለው የአፈፃፀም ፍርድ ቤት ፋይል ለመክፈት በዝግጅት ላይ ይገኛል። የከፍተኛ ፍርድ ቤት ፕሬዝዳንት ለ15 ቀናት የሰጡት የአፈፃፀም እና ለሚዲያ መግለጫ እንዳይሰጥ የግድ ትዕዛዝ ቀነ ገደብ ያበቃ በመሆኑ ይህን ጋዜጣዊ መግለጫ በዛሬው ዕለት ልንሰጥ ችለናል። ሙሉውን የፍርድ ሂደትና ውሳኔ በአጠቃላይ ሰላሳ ገጽ ማግኘት ለምትፈልጉ የምናደርሳችሁ መሆኑን ፓርቲው ይገልጻል። በማጠቃለያ የእናት ፓርቲ በህጋዊ መንገድ ተመዝግቦ በሰላማዊ የፖለቲካ ትግል እንደሚያደርግ ፓርቲ ይህ የአዲስ አበባ ከተማ ነዋሪ በሙሉ የአግባብነት ግብር የህግ አግባብ ተከትሎ እንዲሻር ያስደረገው አድካሚ ጉዞ ለህዝባችን ጥብቅና መቆሙን ከማሳየት ባሻገር አንደኛው የሰላማዊ ትግል እንቅስቃሴ አካል መሆኑን ለመግለጽ ይወዳል። ፓርቲያችን በቀጣይም በህዝብ ላይ ከህግ አግባብ ውጭ የሚጫኑበትን ሸክሞች ወደ ፍርድ ቤት እያቀረበና በህግ እየሞገተ የሚያስወግድ መሆኑን ለዚህም በቁርጠኝነት እንደሚሰራ ይገልጻል። ይህን ተግባር በሚፈለገው መልኩ የመተግበር ስራም የመላ ህዝባችን እንዲሆን የህግ ባለሙያዎች ብርቱ ድጋፍ ያስፈልጋል። በመሆኑም ህዝባችንና ፈቃደኛ የሆኑ ህግ ባለሙያዎች ከጎናችን እንዲቆሙ በዚህ አጋጣሚ ጥሪያችን እናስተላልፋለን። እግዚአብሔር ሀገራችንና ህዝቦቿን ይጠብቅ። እናት ፓርቲ ጥር 26 2017 ዓ.ም አዲስ አበባ ኢትዮጵያ ይላል። እንግዲህ በዚህ መንገድ ግብር ለጣራና ግድግዳ ተብሎ አዲስ አበባ ህዝብ የከፈለው ግብር አለ። በዚህ ጉዳይ ይሄ ምን ይሆናል? ይመለስለታል? ወይስ ደግሞ ቀጣይ ያለው ጉዳይ ምን ይሆናል የሚለው ጉዳይ በህግ ባለሙያዎች አይን የሚታይ ነው። እናት ፓርቲ ግን እስካሁን መመሪያ ወጥቶ የህግ አዋጁ በማዋጅ የማይታወቅ መመሪያ በአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ብቻ ወጥቶ ግብር የተሰበሰበበትን ሂደት በፍርድ ቤት አሽሯል። ስለዚህ ይሄ የከፈላችሁ የአዲስ አበባ ነዋሪዎች በተለይ ጉዳዩን የሚጠይቁበት ጊዜ ይህ ስለመሆኑ ነው። እንግዲህ ሙሉ በሙሉ መግለጫውን ወደ እናንተ ማድረስ ያስፈለገው በአማራ ክልል በዳንግላ ቀጠና ዳንግላ ዱርቤቴ በየቦደን ተብሎ በሚጠራ ቦታ በተደረገ ውጊያ ከ19 በላይ የሚሊሻ እና የፖሊስ አባላት ሞትና ቁስለኛ ስለመሆናቸው የመረጃ ምንጮች ገልጸዋል። በዚህ ውጊያ ሬዲዮ መገናኛን ጨምሮ በርካታ የነፍስ ወከፍና የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖች ገብተዋል። ይህ መረጃ የተገኘው የአማራ ፋኖ በጎጃም ፊታውራሪ ቢትወደድ መንገሻ ጀንበሬ ክፍለ ጦር የተገኘ መረጃ ነው። በተመሳሳይ በዚሁ ቀጠና አቸፈር ወደ ሳንክራ እስከ ቁንዝላ ድረስ ባሉት አካባቢዎች እንደዚሁ ዛሬም ማለ ረፋድ ውጊያ ሲደረግ አርፍዷል። በሊበን ከተማ አምስት የሚልሻ አባላት በፋኑ ተይዘው ስለመወሰዳቸው ለማወቅ ተችሏል። በዚህ ቀጠና ያቸፈርንና የማዕከላዊ ጎንደር አለፋ ጣቁሳም የሚያገናኘው መስመር ላይ እንደዚሁ የፋኖዎች ከሁለቱም ካቸፈርም ካለፋ ጣቁሳም በመናበብ እንዲህ ዘመቻዎችን ስለማድረጋቸው ነው ለማወቅ እየተቻለው የጋራ ትብብር ካሁን በፊት በተነጋገሩትና በተስማሙት መሰረት የአቸፈርና የአለፋ የጣቁሳ ፋኖዎች ይደረጉ የነበሩ ዘመቻዎችን በማስተጓጎል መንገድ ላይ ቀድሞ እንደዚሁ የመንግስት ኃይሎችን ተልኮ ከተልኮ ውጭ እንዲሆን በማድረግ በጋራ ስለመስራታቸው የወጡ መረጃዎች ያሳያሉ። ይህ እንግዲህ በትይዩ ቀጠናዎች አሉ ፋኖች ናቸው። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም እነማይ ቆይ መገንጣይ አካባቢ ዋርድያ የሰሩ ከነበሩ ወታደሮች አንድ ወታደር አጠቃላይ ያለውን ከህዝብ ጋር ጦርነት በመቃወምና ድሮ አሰራርን በመቃወም ወደ ፋኖ ተቀላቅሏል። ጥበቃ ላይ የነበሩ ሁለት አስተባባሪዎችን እንደዚሁ እንግዲህ እርምጃ ወስዶ ነው ወደ ፋር ነው የተቀላቀለ ነው የተባለው። ሙሉ ትጥቅ ይዞ ነው። ወደ ደቡብ ወሎ ደላንታና አካባቢ የሚወስደን መረጃ ላስከትል። ደቡብ ወሎ ደላንታ ፀሐይ መውጫ ተብሎ በሚጠራ ቦታ ከባድ ውጊያ ተደርጓል ተብሏል። በዚህ በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት ደርሷል። በሰው ህይወት ላይ ደረሰው ጉዳት አልታወቀም ያሉት የመረጃ ምንጮች ከአስራ ዘጠኝ በላይ የክላሽንኮፍ ደግሞ የአውቶማቲክ መሳሪያዎች በፋኖ እጅ ሲገቡ በተጨማሪ አንድ ቡድን መሳሪያ እንደዚሁ በፋኖ እጅ ገብቷል ነው እየተባለው። በሰዎች ላይ ደረሰው ጉዳት አልታወቀም። እንግዲህ የመሳሪያው ሁኔታ ግምት ውስጥ በማስገባት በሰዎች ላይ ከፍተኛ ሰብአዊ ኪሳራ እንዱ ደግሞ ወታደር ውድመት መድረሱን ለማወቅ ለመገመት ይቻላል። ወደ ቀጣዩ መረጃ ሳልፍ ወደ ሸዋሮቢት የሚወስደን መረጃ ነው። ሸዋሮቢት እንግዲህ ትላንትና በሁለት ሶስት ቦታዎች ላይ የደፈታ ጥቃቶች መፈጸማቸውን መዘገቡ ይታወሳል። ከዚህ ዘገባ ተጨማሪ መረጃዎች ፍርፍርና ዋንዛ በተባሉ ቦታዎች ላይ በሁለት ሱቅ በተፈጸመ የደፈታ ጥቃት ከ26 በላይ የመንግስት ወታደሮች ሞትና ቁስለኛ ስለመሆናቸው የሆስፒታል የመረጃ ምንጮች ገልጸዋል። እንደ ሆስፒታል የመረጃ ምንጮች ከዚህ ውስጥ ከሰባት የሚሆኑት የአድማ ብተና አባላት ሲሆኑ ሌሎች የመከላከያ አባላት ናቸው ሞት እና ቁስለኛ የሆኑት ብለዋል። በዚህ የተበሳጩ የመከላከያ አባላት ዋንዛ ተብሎ የሚጠራው ቦታ ላይ ሁለት ከብት ጥበቃ ላይ የነበሩ ታዳጊዎችን ወስደው በአሰቃቂ ሁኔታ ካምፕ ውስጥ ወስደው ረሽነዋል ነው የተባለው። የተረሸኑት ወጣቶች ከፋኖ ጋር ምንም አይነት ግንኙነት የሌላቸው በአካባቢው አገራማን ብለው ተቀምጠው የነበሩ ናቸው። ተወስደው እየተረሸኑት ተብሏል። በእጅጉ የሚያሳዝን ነው። ወደ መረጃዎቹ እቀጥላለሁ። ወደ መረጃዎች ስቀጥል እንግዲህ የብልጽግና የሚዲያ ብልጫ ተወስዶብኛል የሚለው ጉምጉማና የእነ ዲያቆን ዳንኤል ክብረት የናዝሬቱን ስብሰባ በተመለከተ የሚከተለውን መረጃ አደርሳችኋለሁ። ከመረጃው ላይ ስማችሁ የተጠቀሰ ሰዎች በተዳ አካዳሚክ ያላችሁ ሰዎች ያለ አግባብ ስማችን ተጠቅሷል የምትሉ ከሆነ አስተያየታችሁን ለማስተናገድ ዝግጁ ነኝ። የጥበብ ሰዎችን በተመሳሳይ እንግዲህ እዚህ ላይ ስማችሁ የተጠቀሱው በመረጃ ውስጥ እናንተ ሰዎች ድጋሚ ቅሬታ ካላችሁ ታቀርቡ ትችላላችሁ። አሁን ይህንን ዘገባ በማቀርበት ጊዜ እናንተ በቀጥታ አግኝቶ ለማነጋገር አልቻልኩም። ጉዳዩ ላይ ስማችሁ የተጠቀሰ ለማንኛውም ጉዳዩ ምንድን ነው? አጠቃላይ እንግዲህ ብልጽግና የሚዲያ ብልጫ ተወስዶብኛል የሚል ግምገማ ገምግሟል። የብልጽግና የሚዲያ ሰራዊት ደግሞ ማህበራዊ ሚዲያ በተለይ ጉዳዩ የሚመሩት ዲያቆን ዳንኤል ክብረት ናቸው። የጠቅላይ ሚኒስትሩም የማህበራዊ ዘርፍ አማካሪ ናቸው። በሚኒስትር ማድረግ ይህንን እንግዲህ የኮሚኒኬሽን ዘርፉ መዳከሙንም በተመለከተ ስለመገምገሙ ነው። አጠቃላይ የተተረከረከ የሚዲያ ሰራዊት ነው ያለው። ብልጫ ተወስዶብናል፣ ምን ይሻላል የሚለው ትርክቶችን ለማስረጽ ትርክቶችን ለማስረጽ በተለይ በኮሚኒኬሽን ዘርፍ የተደራጀ ሰራዊት በመገንባት በኩል በረከት ስምኦን እንደነበረው ዘመን እንደገና ይደራጅ የሚሉ እንቅስቃሴዎች እየተደረጉ መሆናቸውን የሚያሳዩ መረጃዎች ናቸው ያሉት በዳንቁን ዳንኤል ክብረት የሚመራ በዘርፉ ታዋቂ የኪነ ጥበብ ሰዎችን ያካተተ እነሱን ያዋቀረ ስብሰባም ተደርጓል ተብሏል። ይህም አደረጃጀት ስለመሰራቱ ነው የመረጃ ምንጮቹ የገለጹት። በተለይ ከአዲስ አበባ ዩኒቨርሲቲ እንግዲህ በአዲስ አበባ ዩኒቨርሲቲ የኪነጥበብ ትምህርት ቤት አርት ስኩል ውስጥ ያሉ ሰዎችን ጨምሮ እነ ዶክተር ነብዩ ባየ የሚመሩት ኔትወርክ ነው። ለዚህ እንግዲህ ከዲያቆን ዳንኤል ክብረት ጋር አብሮ እየሰራ ያለው ተብሏል። ከዚህ ውስጥ እንግዲህ ስማቸው የተዘረዘረ በርካታ ሰዎች አሉ። ከነዚህ ውስጥ እንግዲህ አንደኛ ዙር ስብሰባ በናዝሬት በደብረዘይት ተደርጓል። ይቅርታ ደብረዘይት ዲያቆን ዳንኤል ክብረት በመሩት ስብሰባ ዶክተር ባለው ቻለው ፈረጃ ነብዩ ባዬ ስለመገኘታቸውና የጥበቡን በመጠቀም የኪነ ጥበቡን በመጠቀም እንዴት የብልጽግናን አላማዎች ወደ ህዝብ ማስረጽ ይቻላል፣ ትርክቶችን እንዴት ማሰራጨት ይቻላል የሚል ሰነድ እንዲዘጋጅ ታዞ ሰነድ ስለመዘጋጀቱ ነው ለማወቅ እየተቻለው። በዚህ ላይ እንግዲህ አንድ ሳምንት የዘለቀው ስብሰባ ተደርጓል። ሰነድ ተዘጋጅቷል። ሁለተኛ ዙር ስብሰባ ደግሞ ከየካቲት አንድ እስከ የካቲት ሶስት በሱሉልታ በአዲስ አበባ ዙሪያ ማለት ነው። በአፍሪካ ሊደርሽፕ አካዳሚው ደግሞ ልህቀት ማዕከል እየተደረገ ነው የሚገኘው። በዚህ ላይ እንግዲህ እየተሳተፉ ከሚገኙ ከተለያዩ ዩኒቨርሲቲዎች በነብዩ ባየ በኩል የተመለመሉ የአርት ስኩል አስተማሪዎች በየዩኒቨርሲቲው ተገኝተዋል። የተመረጡ ወጣቶችም ስልጠና የተሰጣቸው ነው። ከባህር ዳር ዩኒቨርሲቲ ከደብረ ማርቆስ ዩኒቨርሲቲም ጭምር የመጡ አሉ። እነዚህ በነብዩ ባይ የተመረጡ ናቸው ነው የተባለው። እንግዲህ ዲያቆን ዳንኤል ክብረት አንዱና ዋነኛው መሳሪያ ትርክትን ለማስረጽ ኪነጥበቡ ነው ባሉት መሰረት የቲያትር መምህራን፣ የቲያትር ትምህርት ቤቶች እነዚህ እንግዲህ ዋነኛ የብልጽግናን ትርክቶች ወደ ህዝቡ ለማውረድ በኮሚኒኬሽን በኩል አብረው እንዲያግዙ ተብለዋል። የእንግዲህ መደበኛ የዲጂታል ሚዲያ ሰራዊቱ በረከት ስምዖን በነበረበት ዘመን እንደነበረው ሞዴል መልሶ እንዲደራጀ የሚለው እንግዲህ በመንግስት በኩል ያለው ሆኖ በእነዚህ ሰዎች ውስጥ እንግዲህ በተለይ ከአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ቻላቸው ፈረጃ በብልጽግና ጉባኤ ሙዚቃዊ ቲያትር እንዲዘጋጅ ያደረጉ የኮሌጁ ተባባሪ ድን የሆነ ረዳ ፕሮፌሰር ተስፋ የሸቱም፣ እንዲሁም ደግሞ በፊትም በህወሃት ጊዜ አሁንም የጥበብ ስራዎች ፕሮፖጋንዳውን ደግፉ ቲያትሮች እንዲዘጋጁ ከሚያደርጉ ሰዎች ዶክተር ባለው ደምሴ መንግስት የትምህርት ፖሊስ እና ሚስጥራዊ ሰነዶች አርቃቂ አዳነ ድልነሳው እንደዚሁ የአለ ስዕል ትምህርት ቤት ባለሙያና እሱን ጨምሮ ዶክተር መሳይ የጠቅላይ ሚኒስትሩ መጽሐፍ ገምጋሚ የነበሩ ሰዎች፣ ዶክተር ዳኛቸው አሰፋ፣ ረዳት ፕሮፌሰር አበው አያሌው እንዲሁም ደግሞ ታዋቂዎቹ የሙዚቃ ክያን ሰርፀ ፍሬስብሐት ያሉበት የጥበብ ሰዎች የተካተቱበት ቡድን በነብዩ በኩል ተዋቅሮ በጥበብን መሰረት አድርጎ ወደ ህዝቡ ትርክቶች እንዲደርሱ የሚል ግምገማ ስለመደረጉና ከተለያዩ ዩኒቨርሲቲዎችም በተለይ ወደ አማራ ክልል እንዴት እናዝልቀን እናስገባ የሚል ነው የዚህ ቡድን ዋና አላማ። አብዛኞቹ የአማራ ተወላጅ ናቸው። ይሄ ስለመደረጉ ነው የመረጃ ምንጮቹ የገለጹት። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለው። ሰላማችሁ ብዙ ስትረርፍ ይበል እያልኩኝ የዛሬውን እንግዲህ አጫጭር መረጃ ወደ እናንተ ያለው ለቤት አዲስ ከሆናችሁ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ደግሞ እስኪ እነዚህ ሀገሮችን ጎብኘኝት እናድርገው ማለት ነው። አሁን እንግዲህ በጨለማው የሄድኩኝ ነው ወደ ቤቴ ያለውን ነገር ላሳያችሁማ ማለት ነው። አገሩ ይህን ይመስላል። እየመሸ ነው። ምሽቱ ጋ በጣም ደስ የሚል አገር ነው ማለት ነው። እኔ ያው እንግዲህ ዝናብም ጥሎ አሁን ዳመናማ ነው እንደምታዩት ማለት ነው። በጣም አሪፍ ነው። እየሄድን ደሞ እዛ ምን ያጋጥም ይሆን የሚለውን አብረን እናየዋለን። አሁን ላይ ግን ይህን ይመስላል ማለት ነው። አስፓልቱ ያው ወደ ንጋት ቢሆን ደስ ይል ነበር። ግን አሁን ወደ መጨለሙ እየሄደ ስለሆነ አላሳያቸውማ። እንግዲህ ዛፉ፣ አስፓልቱ፣ መኑ በጣም ደስ የሚል ነው ማለት ነው ያው እንግዲህ ሁላችሁም በሰው ሀገር ያላችሁ እየመጣችሁ ይህን ሀገር ለመጎብኘት በጣም ዝናባማ ሆኖ በተለይ እንደዚህ ወደ መዝናናት ቦታ መሄድ በጣም ደስ የሚል ነው። ያው እንግዲህ ጫካሞች ምናምን አሉ እርግጠኛ ነኝ፣ አረንጓዴም ባይሆኑ የበለጠ ያው በሀገራችን እስከ ዛሬ ፀሐይ ስለከረመ አሁን ግን ዝናብ ምናምን ጥሎ ዳመናማ ስለሆነ ነው ማለት ነው ይሄ እንግዲህ እያደር ደግሞ ሀገራችንን ሰፋ ይላል ማለት ነው። እንደ ሳኡድ እንግዲህ ምን ያጋጥመናል? እስኪ አብረን እኔው ረገኝ፣ በቃ ወደፊት እንግዲህ እነዚህን አገኘን፣ ግን ምንም አይናገሩም። ያው እርስ በርስ እዛው ነው እንጂ፣ ያው እንግዲህ ያሚሁን ያሚሁን ሀገርን ለማስከበር ብዙ የሚለፉ ሰዎች አሉ። ያው በዝናባማ እየሄዱ ነው ማለት ነው። እንግዲህ ያው እኔ በመኪና ስለሆንኩኝ ነው ያው ለመቀረጽ ትንሽ ከበድ ይላል። ግን ቢሆንም ያው ወታያችሁ ህዝብ ማለት ነው እንደዚህ እንደዚህ ብለው ነው መጽዋት የሚከፍሉት። በእግራቸው በዚህ ጭቃ እየሄዱ ነው እነሱ በእግራቸው እየሄዱ እኔ ከመኪና ላይ ሁኜ እንዴት እንደበረደ ማለት ነው። እንዴት እንደበረዴ ልንገራችሁ። ያው እነሱም አለባበሳቸው ይህን ይመስላል። እስኪ ደግሞ አሁን ሌላ ሀገር ላስጎበኛችሁ። ይችስ ሀገር ማናት? ይች ሀገር በጣም ደስ ትላለች። እዚህ ደረስና እንግዲህ ወደ ቤቴ ልገባ ነው ማለት ነው። ሰፈሬን ደሞ ላስጎብኛችሁ ማለት ነው። አሪፍ ሀገር ናት። በነገራችን ላይ ባህር ዳር ነው ማለት ነው። ያው ሀገራችን ይችን የመሰለች ውብ ናለች። አሪፍ ናት። ይህን ይመስላል ማለት ነው። እስኪ ቤቴን ላስጎብኛችሁ ወይ እንዴት ትላላችሁ? እያር ነው እንግዲህ አሁንም እያስጎመኙዋችሁ ነው። በጣም አሪፍ ነው። ተለውጣለች ሀገራችን ማለት ነው። አሁን እንግዲህ ሰላም ትንሽ በአንዳንድ በአንዳንድ ቦታዎች ሰላም ነው የሌለው። ፍቅር፣ ሰላም፣ አንድነት ለሀገራችን እያልኩኝ ለሁላችሁም ለሀገራችሁ እንዲያበቃችሁ እየተመኘሁኝ ለቤት አዲስ ከሆናችሁ እንደተለመደው ላይክ፣ ሸር ሰብስክራይብ እንዲሁም ደግሞ ኮሜንት እያደረጋችሁ ቤተሰብ ሆኖ ወደ እናንተ አጫጭር መረጃ እንዲሁም ደግሞ የሰፈር እንደዚህ አረንጓዴዎች ለእናንተ ለማስጎብኘት ባለሙሉ ተስፋ ነኝ። ሌላ ደግሞ እንደዚሁ እቃዎች ምናምን ማዘዝ ከፈለጋችሁ ለእናንተ የትም ቦታ ይሁን የትም አደርሳለሁ ማለት ነው። ያው ለጊዜው ያለሁት አገር ውስጥ ነኝ ውድ ተመልካቾች ማለት ነው። እና አገር መጉሜት የምትፈልጉ ካላችሁ አገር ብላችሁ መጻፍ ትችላላችሁ። እንዲሁም ደግሞ እቃ አድርሽልን ምናምን ብላችሁ እቃ ማዘዝ የምትችሉ ቤተሰብ ጋር አገናኝ የምትሉ ለምሳሌ እንደዚህ ቤተሰብ ጋር ምናምን ችግር የለውም። እንደዚሁም ለቤተሰብ የሆነ ነገር ሰርፕራይዝ አድርግልን ምናምን ካላችሁ አለን ማለት ነው። ውድ ተመልካቾች ስለነበረን ቆይታ ከልብ ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ፣ አከበራችኋለሁ። ውድ ተመልካቾች በያላችሁበት ሰላማችሁ ብዙ ዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።